ጤና ስጥልኝ ኩራት እና ኩራን የዩቲዩብ ቻነል ቤተሰቦች። ለተማሪያም የፋርማሲ ባለሙያ ኩራት የዩቲዩብ ቻነል ቤተሰቦች። ይህ ቻነል በጤናና በመድኃኒት ዙሪያ ቀላልና ጠቃሚ መረጃዎች የሚተላለፍበት ቻነል ነው። ሳብስክራይብ በማድረግ ቤተሰብ የሆነው። ዛሬ ብዙ ሰዎች በየቀኑ ስለሚጠቀሙበት መድኃኒት ኦሜፕራዞል እና ለረጅም ጊዜ ከወሰዱት ምን ይሆናል የሚለው ርዕሰ ጉዳይ ላይ እንነጋገራለን። አብራችን ቆዩ። ኦሜፕራዞል ምንድን ነው? ኦሜፕራዞል የፕሮቲን ፓምፕ ኢንሂቢተር ነው። ይሄ ደግሞ የሆድ አሲድን የሚቀንስልን መድኃኒት ነው። ኦሜፕራዞል ብዙ ጊዜ ለጨጎራ ቁስለት፣ ለልብ ማቃጠል ወይም ደግሞ ጋስትራይትስ እና ለአሲድ ሪፍሌክስ ይወሰዳል። ይሄ ለረጅም ጊዜ ከተወሰደ ድህንነቱ የጠበቀ ነው ወይ የሚለው ብዙ ጊዜ ከሁለት እስከ ስምንት ሳምንታት ሲወሰድ መድኃኒቱ ውጤታማ ነው እና ደህንነቱ የጠበቀ ነው። ነገር ግን ለረጅም ጊዜ ጥቅም ላይ ማዋል ለወራት ወይም ለዓመታት ማወቅ ያለብን የጤና ችግር ሊያስከትል ይችላል። ለረጅም ጊዜ አጠቃቀም የሚከሰቱ ችግሮች ምንድን ናቸው? አንድ የቫይታሚን እና የማዕድን እጥረት ሊያጋጥመን ይችላል። ይሄ የኦሜፕራዞል የሆድ አሲድ ሊቀንስ ይችላል። ስለዚህ አንዳንድ የንጥረ ነገሮች አብዞር እንዳይሆኑ ያደርጋል ማለት ነው። ለምሳሌ እዚህ ጋር ቫይታሚን ቢ ቲወሉ እጥረት ሊያስከትል ይችላል። ይሄ ደግሞ ቫይታሚን ቢ ቲወሉ እጥረት አለን ማለት ደግሞ የድካም ስሜት መደንዘዝ እና የማስታወስ ችግር ሊያስከትል ይችላል። በተጨማሪ ኦሜ ኦሜፕራዞል ለረጅም ጊዜ በምንጠቀምበት ጊዜ የማግኒዥየም እጥረትም ያስከትላል። ማግኒዥየም እጥረት አለብን ማለት ደግሞ ቁርጠት ሊያስከትል ይችላል። መደበኛ ያልሆነ የልብ ምት እንዲኖረን ያስከትላል። በተጨማሪ ኦሜ ኦሜፕራዞል ለረጅም ጊዜ መጠቀም ዝቅተኛ የሆነ የካልሲየም መምጠጥ ያስከትላል። ካልሸም በሰውነታችን የካልሸም ለምጠጥ የለም ማለት ደግሞ የጥርሳችንና አጥንት ድክመት ያስከትላል፣ ወይም ደግሞ ስብራት ሊያስከትል ይችላል። ሌላ ደግሞ ኢንፌክሽን ነው። የኢንፌክሽን አደጋ ሊያስከትል ይችላል። ሰውነታችን ውስጥ አነስተኛ የሆነ አሲድ ሴክሬሽን ካለ አነስተኛ አሲድ ካለ በሆዳችን ውስጥ በርካታ ባክቴሪያዎች በቀላሉ ማራባት ይችላሉ ማለት ነው። ይሄ ደግሞ የሆድ ኢንፌክሽን ያስከትላል። የሆድ ኢንፌክሽን ደግሞ ተቅማጥን ያስከትላል። ሌላ ኦሞፕራዞል ለረጅም ጊዜ ስንጠቀም የኩላሊት ችግሮችን ያስከትላል። ስለዚህ ኦሞፕራዞልን በምንጠቀምበት ጊዜ በእርግጥ ነው አንዳንድ ታካሚዎች ኦሜፕራዞል ለረጅም ጊዜ ይፈልጋሉ። ምክንያቱም እነዚህ ቫይሬትስ ኢሶፋገስ ወይም ደግሞ ስር የሰደደ የናንስቶሬዳል አንቲኢንፍላማቶሪ ድራግስ ተጠቃሚ ከሆኑ ለረጅም ጊዜ ኦሜፕራዞል ሊወስዱ ይችላሉ። ግን ደግሞ በሚወስዱበት ጊዜ በየስድስት ወሩ ወይም ደግሞ በአንድ አመት ውስጥ ክትትል እና ምርመራ ማድረግ አለባቸው። የትኛውን ችግር የተከሰተ ችግር እንዳይኖር ቼክ ማድረግ አለባቸው። ለረጅም ጊዜ የሚጠቀሙት የኦሜፕራዞል ተጠቃሚዎች ድንገት በራሳቸው ማቋረጥ የለባቸው ምክንያቱ ድንገት በራሳቸው ካቋረጡት ምንድነው የሚሆነው? ተሞልሶ ሰውነታችን አሲድ ስክሽን ይበዛል እና መድኃኒቱ እንደገና የመጠቀም አዝማሚያ ሊያስከትል ይችላል። ስለዚህም ሁሌ መድኃኒቱ ከማቋረጣችሁ በፊት ምርመራ ማድረግ ከጤና ባለሙያው ማማከር አለባችሁ። እና እንደዚህ እያረጋችሁ ጤናችሁ መጠበቅ አለባችሁ። መድኃኒቶ ዝም ብሎ በዘፈቀደ መውሰድ ጉዳት፣ የባሰ ጉዳት ሊያስከትልልን ስለሚችል ጥንቃቄ ማድረግ አለብን። ይሄ ቪዲዮ ለትምህርት የቀረበ ቪዲዮ ነው። ለግል ሕክምናችን በአቅራቢያችን ያለ የጤና ባለሙያ ማማከር አለብን። ስለዚህ ስለተመለከታችን ስለተመለከቱን እናመሰግናለን። ለበለጠ ቀላልና አስተማማኝ የፋርማሲ መረጃ ሳብስክራይብ ማድረግ አትርሱ። ስለተከታተላችን በጣም አመሰግናለሁ።